እንደውም ብዙ ጊዜ ሴት ግን የምታርፈው በማን ነው የሚል ጥያቄ ሁሌ ውስጥ ያለ። ሴት ስትበደል ማየት ዝም አያስብለኝም። ሰላም እንዴት ናችሁልኝ? ውዴ መን ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት የበዛ ይሁን። ዛሬ ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ የመኒ ዩቲዩብ ቤተሰቦችን እንድትቀላቀሉ ጋብዛችኋለሁ። ሰብስክራይብ አርጋችሁኝ ላይክ፣ ሼር፣ ኮሜንት እያረጋችሁ የምታበረታቱኝ እጅግ በጣም አድርጌ ያመሰግናችኋለሁ። ክብር በሉልኝ። በመኒ ዩቲዩብ በተለያዩ ርዕሶች ነው የምመጣው። ይጠቅማችኋል የምለውን የሕይወቴን ወይም ደግሞ የላይፌን ስታይል ሁሉ አካፍላችኋለሁ እኔ የኖርኩትን ያየሁትን የታዘብኩትን፣ እንዲሁም ደግሞ ሌሎች እህቶቼ ወንድሞቼ ይሄ ለሰው ቢጋራ ይጠቅማል ብለው የሚያጋሩኝን በመኒቲዩብ ሜሴንጀር ላይ፣ በመኒቲዩብ ቮይስ ሪከርድ እንዲሁም ደግሞ በሜሴጅ በመጻፍ የሚያጋሩኝን ለሌሎች ቢጠቅም ወይም ደግሞ ሌሎች ቢወያዩበት ጥሩ ነው ብለው የሚያስቡትን ታሪክ አካፍላችኋለሁ። እንዲሁም ደግሞ ከራሴ ተሞክሮም አካፍላችኋለሁ እና ከቅርብ ጊዜ ወዲህ ደግሞ አብዛኛው ትዳር ላይ ነው እያወራን ያለ ነው። ላቆም አልቻልኩ። ምክንያቱም የተለያዩ ነገሮች እየመጡ የተለያዩ ሀሳቦች እየመጡ ይሄ በሰው ቢወያይበት ለሰው ሊጠቅም ይችላል፣ ከኔ ሕይወት ሰው ሊማር ይችላል። እንዲሁም ደግሞ ምን ታያለሽ በዚህ መልኩ እስቲ ከጓደኞችሽም ጋር ከዩቲዩብ ቤተሰቦች ጋር አውሪ ሲሉኝ አምጥቼ ወደ እናንተ ሀሳባቸውን አጋራለው ያው ስማቸውን ከየት እንደሆነ ቦታቸውን ሳልጠቅስ ግን አይዲያ ወይም ደግሞ ሀሳቡ ይጠቅማል፣ ሌሎችን ያስተምራል ብዬ ማስበውን አምጥቼ አብረን እንወያይበታለን። እና ያው ብዙ ሀሳብም እየሰጣችሁ ሀሳባችሁን፣ ታሪካችሁንም እያካፈላችሁን ያላችሁ እህት ወንድሞቼ እጅግ በጣም አድጌ አመሰግናችኋለሁ። እግዚአብሔር አምላክ ትዳራችሁን ይባርከው ሁላችሁንም። በነገራችን ላይ ለሴት ትንሽ ታዲያ ያለሽ ለሴት እያደላሽ ነው እንዳንድ አባባሎች አሉ እና ብችል አይዊሽ ባደላ ለሴት ግን እኔ ማድላት የምፈልገው ለሴትም ለወንድም ሳይሆን ለትዳር ባደላ ደስ ይለኛል። ለትዳር ባደላ ደስ ይለኛል። ትዳር ከባድ ስለሆነ እኔም እያለፍኩበት ስላለ በተለይ ሴት ላይፍ እኔም እያለፍኩበት ያለ ላይቭ ስለሆነ፣ እናትነትን እና ሴትነትን እያለፍኩበት ስለሆነ በየቀኑ ይገርመኛል። የሴት ሕይወት የሴት ላይፍ ሁሌን የሚገርመኝ በጣም ትገርመኛለች። ሴት ልዩ የሆነች ፍጡር ናት። በእውነት ግን ያው ያንን ሁሉ ደክማ አብዛኛውን ጊዜ ምስጋና ስለሌላት ሴት ግን የምታርፈው በማን ነው የሚል ጥያቄ ሁሌ ውስጥ ያለ ሁሌ ጥያቄ ይሆንብኛል። ሴት ግን መቼ ነው የምታርፈው የሚለውን ነገር በተለይ ከወለደች በኋላ ሴት ልጅ ያው እንግዲህ ማይንዷ ጠቅላላ ለልጆቿ ነው፣ ከዛ ለትዳሯ ነው እና በዛ ላይ ደግሞ ያ ሁሉ ኃላፊነት እያለባት ደግሞ በደል ሲደርስባትና ስትበደል ሴት አልወድም። በእርግጥ በጣም ይሰማኛልና? ባደላ ደስ ይለኛል ግን ያው እንግዲህ መጽሐፍ ቅዱስ ሴት ያለ ወንድ ወንድ ያለ ሴት ስለሚል ሴት ብቻ ምንም ላታደረግ ትችላለች ወንድም ብቻ ምንም ላያረግ ይችላል ሴትና ወንድ አንድ ላይ እንዴት ነው ተስማምተው ሊኖሩ የሚችሉት ሌሎች እንዴት ተስማምተው ኖሩ ሌሎችም እዚህ ምድር ላይ ነው የሚኖሩት ሌሎችም ከሰው ጋር ነው የሚኖሩት ችለው የሚያሳልፉ ሰዎች እንዴት ነው የተጠቀሙት የሚለውን ሀሳብ ለማጋራት ነው ዋና አላማዬ እንዴት ነው ምክንያቱም እየከበደ ነው እያለ ያለው ትዳር በጣም እየከበደ ውስብስብ እየሆነ በጣም አስቸጋሪ እየሆነ ያለበት ጊዜ ነው በተለይ በውጩ አለም አሁን አሁን ደግሞ ኢትዮጵያም ውስጥ ትዳር በጣም ከባድ እየሆነ ያለበት ጊዜ ስለሆነ በውጭ አለም ደግሞ በጣም በቃ በጣም ከባድ እና አስቸጋሪ እየሆነበት ሁኔታ ነው እና ለዛ እንዴት ነው ሶልቭ ማድረግ የምንችለው እንዴት እስቲ እንመካከር የሚል ሀሳብ ነው የማመጣው ሌሎች ጥሩ ሀሳብ ያላቸውና ጥሩ ተሞክሮ ያላቸው እህቶ ወንድሞቼ ወንድሞቼ እዚህ ጋር ሼር ቢያደርጉ የሌሎችን ትዳር እንታደጋለን። ምክንያቱም እኛ ብቻ የመኖር ኃላፊነት አልተሰጠንም እኛ ብቻ ትዳራችንን መልካም ብናደርግ ምንም ትርጉም የለውም የሌሎች ትዳር ከፈረሰ። ስለዚህ እንዴት ነው ሀሳባችንን፣ እንዴት ነው ተለምዷችንን፣ ምርጥ ተሞክሮቻችንን ሼር አርገን ሌሎች ደግሞ የቆሰሉ እህቶች፣ ወንድሞች ቢከፋፈሉት ሊያርሙ ይችላሉ። ሴቶችም አብዛኛው ወንድ ጋር ያለ ችግር እንደሆነ ሲያዩ፣ ወንዶችም ደግሞ አብዛኛዋ ሴት ጋር ያለ ችግር እንደሆነ ሲያዩ፣ እንዴት ነው የምመራው፣ እንዴት ነው ማስኬደው፣ እንዴት ነው መፍትሄው ቤት እንኳን ነው ያለው የሚለውን እንዲያዩ ነው ዓላማዬ እንጂ ዝም እንደኔ እንደኔ ለሴት ባደራ ደስ ይለኛል። ምክንያቱም ያው ሴት በጣም ታሳዝነኛለች እና ሴትነትን በጣም ነው ያየሁት። ሴት እናቴ ናት፣ ሴት ልጆቼ ሴት ናቸው፣ እኔ ሴት ነኝ። እና በጣም በሴት ለሴት ባደላ ደስ ይለኛል። ግን ያው ሴት ያለ ወንድ ወንድ ያለ ሴት ስለሚል መጽሐፍ ቅዱስ ያንን ነው የምከተለው። ዋና ማዳራሪያ ትዳር ነው። ግን ስትበደል ስትጮቆን ዝም አለልም። ለሴት እሱ ነው ዋናው አላማዬ። ወንድም ቢበደል ዝም አለልም። ወንድም ቢጮቆን ዝም አለልም። በነገራችን ላይ ምክንያቱም ወንድ ባሌ ነው፣ ወንድ ወንድሜ ነው፣ ወንድ አባቴ ነው። ለዛ ለወንድም እንዲበደል አልወድም አልፈቅድም። ወንድም እንዲበደል፣ ወንድም እንዲጠላ፣ ወንድም እንዲጮቆን አልወድም። ምክንያቱም ወንድ አባቴ ነው፣ ወንድ ባሌ ነው፣ ወንድ ወንድሞቼ ናቸው። ስለዚህ ወንዶችም ያው በራሴ ማየት አለብኝ፣ እንደ ራሴ እንደ ወንድሜ እንደ አባቴ እንደ ልጄ ወይም ደግሞ እንደ ባሌ ማሰብ አለብኝ ሁሉንም ሰው። ስለዚህ ወንድንም አልጠላም ሴትንም አልጠላም። ግን ሲበደሉ፣ ማንንም ሲበደሉ ድምጽ እሆናቸዋለሁ ብዬ አስባለሁ። እና እንግዲህ ብዙ ጊዜ ደግሞ በደል ያለው ሴት ዋጋ ስለሆነ ሴት ስትበደል ማየት ዝም ማለለም፣ ዝም አያስብለኝም። እሱ ነው ዋናው እና እኔ ያው እንግዲህ የኔን ሀሳብ የኔን አይዲያ ነው እዚጋ የማወራው። የእናንተን ሀሳብ የእናንተን እይታ ደግሞ ኮመንት ላይ እንደተለመደው ኮመንት ላይ ከመግለጽ ወደኋላ አትበሉ። በተለይ ፌስቡክ ግሩፕ ላይ ሆናችሁ ኮመንት የምታደርጉ ውድና ምርጥቶቼና ወንድሞቼ እጅግ በጣም አድርጌ አመሰግናችኋለሁ፣ አከብራችኋለሁ። ከናንተ እኔም ወይም ደግሞ ባለ ታሪኮቹም በጣም ብዙ ነገር እየተማሩ ስላለ እጅግ በጣም አድርጌ አመሰግናለሁ ስለተሳትፏችሁ። ከቻላችሁ ደግሞ ዩቲዩብ ላይ መታችሁ ኮመንት ብታደርጉ እንዲሁም የዩቲዩቡ ማህበረሰብ ደግሞ ከዛ ይማራል። ሁሉም ሰው በአብዛኛው ሰው ኮመንት ስለሚያነብ የዩቲዩብ ዩቲዩብ ላይ ያሉም ሰዎች እንዲያነቡ የምትችሉ ከሆነ ዩቲዩብም ላይ መታችሁ ኮመንታችሁን መጻፍ አትተው። ስለተከታተላችሁኝ እጅግ በጣም አድጌ አመሰግናለሁ። እንደወደዳችሁት በጣም እርግጠኛ ነኝ። ሀሳባችሁን ኮመንት ላይ አሳውቁኝ። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ነው። ሌላ ይጠቅማችኋል የምለውን ቪዲዮዎች ኮመንት ላይ አስቀምጥላችኋለሁ። በመኒቲዩብ እንግዲህ በተለያዩ ርዕሶች ነው የምመጣው። ይጠቅማችኋል የምለውን የላይፍ ኢንስታይን እንጠቅላላ ሼር አረጋችኋለሁ። ሰብስክራይብ አድርጋችሁኝ የደወል ምልክቷን በመጫን የመኒቲዩብ ቤተሰቦች እንድትሆኑ እጋብዛችኋለሁ። ይህን ቪዲዮ ላይክ ማድረግን እንዳትረሱ። እግዚአብሔር አምላክ ልጆቻችሁን ትዳራችሁን ይባርክላችሁ። ሀገራችንን ሰላም ያርግልን። በያላችሁበት ሰላማችሁ የበዛ ይሁን።